እኔ ቤተሰብ በእውነት በጣም ያዘንኩት በጣም የተሰማኝ የማላቀው ታሪክ ነው ይሄ። የምንም በቃ እናንተ ገብታችሁ ማየት ትችላላችሁ፣ ከልጅቷ ጋር አዎ። ቲክቶክ ሰርቷል፣ ፌስቡክ ላይ ተለቋል፣ ማየት ትችላላችሁ። ይሄን ያህል አላዛር በእንዲህ አይነት ጭካኔ በእንዲህ አይነት ክፋት እኛ አናቀውም፣ እኔም አላቀውም፣ እናንተ ማታቁትም። ለምን እንዲህ አይነት ነገር እየተፈጠረ እንደሆነ አላቅም። በስመ አ በጣም ነው ያዘንኩት። እውነት ሰላም ነክ ሁሉ ሰላም፣ አንተ እንዴት ነህ? ደህና ነኝ አለሁኝ። እኔ እኮ ሰሞኑን በምትሰራው ቪዲዮ በጣም ምን ብዬ።

ሰላም ሰላም፣ ቤተሰብ እንዴት ናችሁ? አላችሁልኝ ወይ? እግዚአብሔር ይመስገን አለሁላችሁ። ሁሉ ሰላም ነው ወይ? አለው ለሙስሊም ቤተሰቦቻችን ትላንትና አረፋ በዓል አልፏል። ቢያልፍም ግን እንኳን አደረሳችሁ። ላለሁኝ ሁላችሁም ሰላም ናችሁ፣ ጤንነታችሁ ባላችሁበት ሰላማችሁ ባላችሁበት ብዝት ይበልልኝ። ሰሞኑን አልመጣሁኝም። እኔ በቪዲዮ እና አህሙ የለቀቃቸውን ቪዲዮዎች አብረው የሰሩትን ቪዲዮች አይቻለሁ። አህሙ በእውነት በእውነት እኔ መጀመሪያ አላዛር እንደዛ ሲናገርህ በቃ እሱ አምጥቶት እንዴት እንዲናገረዋል ብዬ በጣም ስሜታዊ ሆኜ ነበረ በሱ ላይ እንደውም ቪዲዮ ልሰራ አስቤ ነበር ግን ቆይ እስቲ ብዬ አላዛረንጋም ደውዬ ትንሱንም ደውዬ አናግሬ ተውኩት በእውነት ግን አሁን ሁለቱም ቪዲዮ ተከታታይ የተለቀቁት ቪዲዮዎች ማለት ነው እኔ በጣም ቅር አሰኝቶኛል አሁኑ ምን ሆነህ ነው እንዴ ጨራሽ ለነሱ ጥሩ ጓደኛ ነህ፣ ጥሩ ሰው ነህ ብሎ በነሱ መሃል ቢያስገባት እነሱን የሚበጠብጥ ልጅቷን የሚጎዳ ነገር እንደዚህ እያደረክ የምትለቀው ለምንድን ነው? ሲቀጥልስ ደግሞ አላዛር አንተ አታውቀውም ማለት አልችልም፣ ጓደኛ ነው ታውቀው አለ። ይሄንን ቪዲዮም ደግሞ ድሮ ድሮ የተሰራ ከፌስቡክ ላይ ከቲክቶክ ላይ ፈልገህ አውጥተህ፣ ሰው እኮ ከማንም ጋር ቪዲዮ ይሰራል እንጂ አላዛር እንደዚህ ከልጅቷ ጋር እንደዚያን ኬዝ አለው ብሎ ማሰብ በጣም ይከብዳል በእውነት። ይሄንንም ቢሆን ደግሞ መጀመሪያ ቪዲዮ ላይ እንደዚህ አድርገህ ልጅቷን ከማናደደ በፊት ቢያንስ ለእኔ እንኳን ብታማክረኝ፣ እኔ በጣም ደስ ይለኝ ነበር በእውነት አሁን በጣም ደስ ይለኝ ነበር ግን አንተ ጭራሽ እኔን ልታማክረኝ ፈቃደኛ አልሆንክም። ለምን እንደሆነ አላቅም። ይሄ ጥሩ አይደለም። በቃ የምታረገው ነገር ጥሩ አይደለም። መጀመሪያ ሰውን ማክረ ይሄ ነገር እንዴት ነው እሱን እራሱ አላዛርን ራሱ ቀርበው ይሄ ነገር ምንድን ነው? ልጅቷን ይሄን እነግርሃታሉ ተብሎ እንኳን ሰው ይጠየቃል። ሳይጠየቅ ዝም ብለ መታ ያልሆነ ነገር ዘባርቀ ልጅቷን አስጨንቀ ህይወታቸውን ለመበመሰቃቀል ለመበጥበት ትነሳለህ። አሁን ምን ነካክ? በእውነት በዚህ አላቅህም። እኔ በዚህ ልክ አላቅህም። በቃ እንደዚህ አይነት ሰው ነህ ብዬ ማሰብ ይከብደኛል በእውነት። ለምን እንደዚህ ማድረግ አስፈለገ? በእውነት ነው የምልክ። እውነት እንዴ! እኔ ይሄንን ቪዲዮ አይቼዋለሁ። ቲክቶክ ላይ ሲለቅ አይቼዋለሁ። ፌስቡክ ላይ አይቼዋለሁ። ገብታችሁ ማየት ትችላላችሁ። ቤተሰብ ገብታችሁ ይሄን ቪዲዮ ታገኛላችሁ። ይሁት ስራ ነው አብሮ የሰሩትን የማውቀው በስራ ነው እንጂ ልጅቷን በዚህ ልክ አላውቃትም። አላዛር ደግሞ የሚዋሸኝም የሚደብቀኝም ነገር የለም። በእውነት እያንዳንዷን ነገር ይነግረኛል። ይሄ አሁን አህሙ የሚናገረው ነገር ለእኔ አዲስ ነው። ለምን አህሙ እንደዚህ እያደረገ እንደሆነ እኔ አልገባኝም። አልደወልኩለትም። ደውዬ ገና አናግረዋለሁ አህሙን። ለምንድን ነው እንዴ ሰው እንዴት በዚህ ልክ ሁለት ፍቅረኛሞችን ያልሆነ ቴንሽን ያልሆነ ችግር ለመለያየት እንዴት ይሞክራል? እኔ አሁን በጣም ታዝቤያለሁ። በጣም ነው የተናደድኩብህም በጣም ነው ያዘንኩብህ። እውነት ኮመንት ገብቼ ራሱ ሳነብ ማሚ በዚህ ጉዳይ ላይ ትናገር፣ ማሚ መናገር አለባት የሚል ኮመንት አይቻለሁ። የእውነት ለመናገር እኔ በዚህ ልክ ትንሱን አግኝቻት አናግሬ ከአላዛር ጋር ሳስተዋውቃት የአላዛር ሚስጥር አንድም ነገር የደበቅኳት ነገር የለም። የማቀውን ሁሉ ነግሬ አግባብቼ ነገሮች ሁሉ እስካሁን ድረስ እያወራኋት እየነገርኳት ነው። ግን ይሄ አሁን አህሙ ያመጣው ነገር አላውቅም፣ እኔ በዚህ ልክ አላውቅም። እውነት ለመናገር እኔ በጣም ነው ያዘንኩት፣ እውነት በጣም ነው ያዘንኩት። እንደዚህ ይሆናል ብዬ አላሰብኩኝም። አህሙ ምን እያደረግክ እንደሆነ አላውቅም የምታደርገው ነገር ፕራንክ ለማድረግ አስበህ ከሆነ በጊዜ ቋጨው። እኔ ስሜታዊ የሆንኩትን ያህል ቤተሰብ ምን እንደሚሰማው አላውቅም። እኔ እና ይሄም ፕራንክ ነው ላስደነግጠው ነው ወይ እሷንም ላስደነግጣት ነው ብለህ አስበህ ከሆነ ይሄ ታሪክ በጊዜ ብትቋጨው ጥሩ ነው። ይሄ ጥሩ አይደለም። እውነት ለመናገር እንደዚህ ያልሆነ ነገር መፈብረክ አያስፈልግም። ይሄ መፈብረክ ነው። በእውነት እንዴት ሰው ታሪክ ይፈበርካል? በስማ አሁን መንፈስ ቅዱስ በእውነት ጭራሽ ውጭ አይሄድም ምናምን ውጪ፣ ፕሮሰስ የጀመረው ውሸት ነው ምናምን ትላለን። ውሸት እንዳልሆነ እኔ አውቃለሁ። ልጅቷን አናግሪያታለሁ። እናንተ የምትደሰቱ መስሎኝ ነው ሳልነግራችሁ ሳላማክራችሁ ይሄን ጉዳይ የጀመርኩት ብለህ አናግራኝ። ጉዳዩን እንድታቆም ነገሩን እንድታቆም ሁሉ አናግሪያታለሁ እኔ ምክንያቱም መቆም አለበት። ይሄ ፕሮሰሱን ተይ፣ ካልሆነ ሁለቱንም ውሰጃቸው ብዬ ከልጅቷ ጋር የስንት ዓመት ጓደኛዬን አስቀይሜያታለሁ። አሁን ደግሞ አንተ መጠፍ ውሸት ነው እሷ ጋር ይሄድ ነው የሚወዳተችን ነው ብለህ ነገሮችን ዝብርቅርቅ አድርገህ ያልሆነ ነገር ትናገራለህ። ለምንድን ነው ነገሮችን እንደዚህ የምታበለሻሻው? በስመ አብ ወልድ ወመንፈስ ቅዱስ። ያላዛረን ታሪክ ሳንፈታ እንደገና አንተ ሌላ ታሪክ ትጨምርብናል። በስመ አብ ወወልድ ወመንፈስ ቅዱስ። እኔ ቤተሰብ፣ በእውነት በጣም ያዘንኩት በጣም የተሰማኝ የማላውቀው ታሪክ ነው ይሄ። የምንም በቃ እናንተ ገብታችሁ ማየት ትችላላችሁ። ከልጅቷ ጋር አው ቲክቶክ ሰርቷል፣ ፌስቡክ ላይ ተለቋል፣ ማየት ትችላላችሁ። ይሄን ያህል አላዛር በእንዲህ አይነት ጭካኔ በእንዲህ አይነት ክፋት እኛ አናቀውም፣ እኔም አላቀውም፣ እናንተ ማታቁትም። ለምን እንዲህ አይነት ነገር እየተፈጠረ እንደሆነ አላቅም። ለማንኛውም ግን እኔ አሁን ትንሱን ደውያ አወራታለሁ እኔ ጋር መታ ትንሽ ጊዜ እንድታርፍ ይኸው፣ በፊትም እየጨቀጨቋት እምቢ ብላኝ ነው። ዛሬም ደውዬ አናገራታለሁ። እውነት ለመናገር እና በጣም ነው በዚህ ነገር ፊል ያደረኩት እውነት ለመናገር አዝኛለሁኝ። እውነት ለምንድን ነው እንዲህ የሚደረገው? ለምንድን ነው ይሄ ነገር እንደዚህ እየሆነ ያለው? በስመ አብ። አሁን ወይ አሁን ጥሩ ነገር አላደረክም። እውነት አሁን ጥሩ አላደረክም። እች ልጅ እኮ ስስ ናት። በእናትህ ትጎዳለች፣ ታዝናለች፣ ትጎዳለች፣ ታዝናለች። ለምንድን ነው እንደዚህ የምታደርጋት? በእናትህ ስታለቅስ፣ አሁን አንተ ደስ ብሎክ ነው? ማዘኗ ደስ ብሎክ ነው? ማልቀሷ ደስ ብሎክ ነው? ከዚህ ነገር ምንድን ነው የምትጠቀመው? ኧረ በስመ አብ። ሆኖስ ቢሆን ኖሮ መጀመሪያ እኔን አታወራኝም? ማሚ ይህን ነገር እችል ታውቃለች ወይ? እንደሆነም አድርጎም ቢሆን እኮ ቅድመ እኔን ከዛ በኋላኛ መንገር ካለብንም እንዴት መንገር እንዳለብን አንናገርምኛ? እንዴት ማድረግ እንዳለብን ተነጋግረን አናስተካክለው? እንዴት እንደዚህ ታደርጋታለ? የሆነት ለምን ተዘ ለምን ተሰበ ወስጣ ለምን ይጎዳ ምንድነው እሱ ችግርክ? በኢየሱስ ስም አና በስመ አሙል ደም ፍስቀደሰ በጣም ነው በእውነት እንዴ! እውነት ምን በዚህ ተጠብቀን በቃ እኔ ምን ማለት እንዳለብኝ አላውቅም። እውነት ቤተሰብ እኔ በአህሙ ቅርብልኝ ይሄን ነገር ሳይ ቢያንስ ለእኔ ቢያማክረኝ ምን አለበት እንዴ። አላዛር ምንም እንደማይደብቀኝ አውቃለሁ። አብሯት የስራ አብረው እንደሚሰሩ ደግሞ ቪዲዮን ድሮ ነው ያየሁት። ድሮ ድሮ ድሮ ከዓመት በፊት የተለቀቀ ቪዲዮ ነው። ዛሬ ጎርግረክ ሰርስረ ካምጥተህ ደግሞ እንደዚህ እንደዚህ እንደዚህ ብለህ ተናገራለህ። አህሙ በጣም አዝኜብሃለሁ። ይሄ ጥሩ አይደለም አህሙ ለማንኛውም ግን ምናልባት አንተ ፕራንክ ልታረገ ማስበክ ሊሆን ይችላል። አላቅም። ይሄን አስበክ ሆነ ቶሎ ቋጨው። ይሄን ካላሰብክና እኔ ባሰብኩት መንገድ ከሆነ የሄድከው ደግሞ በእውነት ነው ያዝኛለው። እውነት ልቦናህን መልሰው። ሲቀጥል አላዛር ትንሱ በዚህ ጉዳይ መጎዳት የለባትም። በግልጽ አናግራት። እኔም እደውልልሃለሁ። እኔ ራሴ በጣም አዝኜብሃለሁ የእውነት አህሙ ዝም ብሎ ከመሬት ተነስቶ ይሄንን ብሏል ብዬ መደምደሜም ሳይሆን እኔ በአንተም አዝኛለሁ። ገና እጠይቅሃለሁ ደውዬ። እውነት እኔ አሁን ስሜታዊ ሆኜ ነው ቪዲዮን እየቀረጽብኝ ያለሁትና መነጋገር አለብን በዚህ ጉዳይ። አላዛር የእውነት ነው መነግረት በስመ አብ በጣም ነው ያዘንኩት እውነት ይሁን እሺ። ፈተና ለበጎ ነው፣ የሚደጋገመውም ለበጎ ነው። ፈተናዎች ለበጎ ናቸውና ይሁን። እኔ ያው ቤተሰብ መልስ ትስጥበት ማሚ ስላለ ዛሬ መልስ ልሰጥ የመጣሁት ለዛ ነው። እኔ ይህንን ነገር አላቅም፣ ቤተሰብ በእውነት ለመናገር እንደዚያን ነገር አላቅም። ልጅቷን ቪዲዮ ላይ አይቻታለሁ። ቲክቶክ ሲለቀቅ አይቻለሁ። ፌስቡክ ላይ ለቆ አይቻለሁ። አሁንም የወሰደው ከሱ ላይ ነው። ስለዚህ እኔ ይህንን በዚህ ልክ አላቅም። ኬት እንደመጣም አላቅም። ለማንኛውም ግን ልጅቷ በዚህ ልክ መጎዳት እንደሌለባት አምናለሁ። እሷ ብቻ አለለችም። አሁን ይህኔ አላዛርም ሳይጎዳ አይቀርም። እኔ አሁን ስሜታዊ ሆኜ ቪዲዮውን ቀረጽኩኝ እንጂ ሳይጎዳ አይቀርም። ስለዚህ በጣም ነው ፊል ያደረኩት። ለበጎ ነው ቤተሰብ ይሁን። ቤተሰብ በቃ ያለኝ አማራጭ ተራርቀን ስላለንም ነው። አህሙ ጋ ደውዬ ጠይቀዋለሁ፣ የሚለንን አብረን እንሰማለን። ሄሎ ሄሎ፣ አህሙ እንዴት ነህ? ደና፣ መዲ ነኝ። ያላዛር እናት ወይዬ፣ ሰላም ነክ? ሁሉ ሰላም። አንተ እንዴት ነህ ደህና ነኝ አለውኝ። እኔ ኮ ሰሞኑን በምትሰራው ቪዲዮ በጣም የምነካው አህሙ ብዬ ቅር ብሎኝ ነው አሁን የደወልኩልክ። ምንድነው እሱ እያልክ ያለው አህሙ? ምንድነው እንደዚህ አይነት ቪዲዮ መልቀቅ ምን ላድርግ ታዲያ እኔ እኮ ማድረግ አልቻልኩም ማለት ግዴታ እንደዛ ነበር ማድረግ ያለብን ማለት ግዴታ ማለት ምን ማለት ነው ያው ያለው ነገር እንዴት ማስቀጠል ማለት ሊነግርሽም ባይነግርሽም ይችላል ያው ሴት ልጅ ላይ የዚህ ደግሞ ስትጎዳ ማየት ማለት ሮሮ በሚለው እሱ ፍላጎት ሌላ ስለሆነ በቃ ያለውን እውነታ ነገር ስትወቅ እና ያለውን ነገር አውቃ በቃ እራሷን ነጻ ማውጣት ማለት ነው እኮ። ልክ ነህ እኮ እሷ እንድትጎዳ እኛም አንፈልግም፣ እኔም አልፈልግም። ግን አንድ ነገር ታውቃለህ አህሙ፣ ይሄ ነገር መጀመሪያ ድሮ አብረው የሰሩት ልጅ ናት እቺ ማለት ነው። ቲክቶክ ላይ አይተህ ከሆነ ከዓመት በፊት የተለቀቀ ቪዲዮ ነው። እንደገና በፌስቡክ ላይም ደግሞ የተለቀቀ ነው። ግን እኔ ሲሰሩ አቃለውኛ አብረው ሲሰሩ እውነኑን ለመናገር ግን ደግሞ በዚህ ኬዝ ውስጥ አሉ ብዬ ማሰብ ይከብደኛል አላዛር ምንም የሚደብቀኝ ነገር የለም እስከ ዛሬ ድረስ ግን ደግሞ ይሄም ደግሞ ሆኖ አንተ ጠርጥረክ የደረስክበትም ነገር ካለ ምናልባት አላቅም አንተ ያየኸው ነገር ካለ እኔን ለምን አላማከርከኝም መጀመሪያ እስቲ ቆይ ማሚን ለምን ላናግራት አላልክም

አዎ እኮ እኔ እኮ ስሜት አሁን ነገርኩ እኮ። ልትናደር ትችላለህ። አሁን እኔ እሱ ባደረገ ነገር እኮ ተናድጄ ቪዲዮ መስራት ፈልጌ ነበረ አንተ ጋር መደወል ፈልጌ ነበር፣ ግን ስላልተሳካልኝና ነገሮች አሉ አይደለ፣ አንተ እንዳሰብካቸው ሳይሆኑ ሲቀሩ ለዛ ነው ሳልደውልም የቀረሁት። አናዶኛል። እንዴት ጠርተኸው እንደዚህ ታደርጋለህ ብዬ ልናገረው ነበር፣ ግን ከዛ ቀጣይ ቪዲዮ ሲለቀቅ ሌላ እንደገና የመቀደሙ ሲለቀቅ ሌላ እኔ ግራ ግብት ብሎኝ እንደ አሁን ምን እየነካው ነው እንደ ቤት እኔን ሳያናግረኝ ጭራሽ ልጅቷን። አሁን እኮ የባሰን የተጎዳችሁ አንተ እንደዛ በማድረግ የባሰ ትጎዳለች እንጂ ምን ትጠቀማለህ? አንተ እኮ አሁን እሷን ምንም እኮ አትጠቀምም። እውነቴን ነው መለቅ

አሁን ነው እኮ ነው ራሱን ያመጣልክ። ልክ ነህ፣ ግን ምን እንደሆነ ታውቃለህ? አሁን እኔ እሱ እኮ ጥሩ ስራ ሰራ አላልኩም መጀመሪያም ቢሆን ድርጊቱ ጥሩ አይደለም። ልጅቷን ጥሎ ለመሄድ የሚያስበው ነገር ጥሩ አይደለም። እሱን እየደገፍኩት አይደለም እኮ አንተን እንደዛ በማድረጉ እኔ አላዛርን ደውዬ ተናግሬዋለሁ። ነን ለመናገር አንተ ጋር መደወል አልተጻቃልኝም እንጂ እሱ ጋር ደውዬ ተናግሬያለሁ። ግን ደግሞ በዚህ መልኩ የመጀመሪያ መጀመሪያ እኛ ለማስተካከል እየጣርን ነው፣ ነገሮች እንደዚህ አይደሉም፣ እንደዚህ መሆን የለባቸውም ብዬ እየጣርኩኝ እያለ አንተ ደግሞ መጠቅየን ስታደርገው ነገሮች በቃ ድፍርስርሳቸው ወጡ። በጣም ነው የተሰማኝ በቃ ውስጤ በጣም ነው የተጎዳውና፣ ይህም ቪዲዮ ለመስራት አንተ ጋርም ለመደወል የተገደድኩት በዛ ምክንያት ነው። ለማንኛውም አንድ ያደረግከው ነገር ሆኗል። ይሄንን ነገር እኔ አላዛርንም ደውዬ አጣራለሁ፣ ጠይቀዋለሁ። ወደ እኔም እንዲመጡ እጠራቸዋለሁ። እሺ፣ እግዚአብሔር ያለው ይሆናል። ግን ለማንኛውም አንተ ልጅቷን ለማረጋጋት ሞክሩ። ዝም ብላችሁ እንደዚህ ሆይ ሆይ ጥሩ አይደለም። አሙ ጎነት በጣም ትጎዳለች። እግዚአብሔርን አሁን የበለጠ ትጎዳለች እንጂ ምንም አትጠቀምም እኮ። ምን መሰለህ የበለጠ ነው የምትጎዳው። ይሄን ነገር በውስጥ አውርተህ ነው ቢሆን ኖሮ፣ እውነት እኔ አውቄው ቢሆን ኖሮ ልጅቷ ሳትጎዳ ነገሮች ይስተካከሉ ነበር። ገብቷል አይደለ? አሁን ከጎኗ አይደለ? እኛም እኔ ምን እያደረገች እንደሆነ አላቅም። ስደውልላት ድምጿ ለእኔ ጥሩ አይደለም። ስለዚህ በጣም ተጎድታለች። ስለዚህ ጥሩ አይደለም። አሁኑና ከጎኗ አትለያ እባክህን። እንዲህ እንዲህ አይነት ነገር ሲኖር ቀድመ መማከር ያለብህ ሰው ጋር ተማከርሽ። አይ ጥሩ አይደለም። ሙነ ጥሩ አይደለም እኮ አሁን እኮ በቃ አንተንም ተጠቀመብክ። እሱ እነሱን ለመበጥበጥ ነው ሴጣን መጀመሪያም አላዛረንም እያነሳው። ይሄ ሁሉ ነገርም የመጣው ሴጣን መጀመሪያውኑ ሊበጠብጥ ነው። ከዛ ሌላ ነገር ደበላ አለቀበት በቃ። እኔ አናግረዋለሁ። የእሱ ነገር ቀላል ነው፣ ችግር የለም። እኔ አወራዋለሁ እኔ አወራዋለሁ አህሙ በጣም አመሰግናለሁ። ሰላም እና ቤተሰብ፣ በዚህ መልኩ አህሙን አናግሬዋለሁ። አህሙ ያው እሱ ሲናገረኝ ተናድጄ ነው እና እኔ በቃ ስሜታዊ ሆኜ ነው ሴጣን ገፋፍቶኝ ነው ምናምን ነው እያለ የሚለው ለማንኛውም እኔን ማማከርና ሰውን ማናገር ይቻላል እኔ በማውቀው ሂደት እችን ልጅ ቪዲዮ ሲሰሩ እንጂ በዚህ ኬዝ አላውቃቸውም ለማንኛውም አላዛርን በቀጣይ ቪዲዮ ቀርጬ እያናገርኩት እውነት እውነቷን ምን እንደሚሆን ደውዬ እያናገርኩት ለእናንተ አቀርብላችኋለሁ። እስካሁኑ ድረስ ላለው ግን አህሙ ትክክል አይደለም። ለነገሮች አትፍጠን ብዬ አሁንም በዚህ ቪዲዮ እናገራለውኝ። በእውነት በእውነት አላቅም። እኔ በቃ ውስጤ ተጎድቷለች ትጎዳለች ብዬ አስቤ ያለው በቃ ውስጤ በጣም ነው የተጎዳው። አህሙ ለማንኛውም በቃ ከእንደዚህ አይነት ነገር ታረም። ስልክህንም ስላነሳህልኝ አመሰግናለው። ቤተሰብ ይሄንን ይመስላል ያለው ነገር እና እኔ አላዘራ አላቅም። በቃ ለምን እንደዚያን ነገር እየተፈታተነው እንደሆነ አላቅም። ለማንኛውም እሱን ደውለን አጣርተን እናወራለን። እውነት ነው ውሸት ነው የሚለውን ነገር ከሱ አንደበት እንሰማለን። ከዛ በኋላ ያለውን ነገር ለማስተካከል እንሞክራለን። ለማንኛውም እናንተ ከጎናችን ሁኑ፣ ድጋፋችሁ አይለየን። የተናደዳችሁ የተቆጫችሁ ሰዎች በጠቅላላ በእውነት በአላዛር ስም በጣም ይቅርታ ላለሁኝ እኔ ይቅርታ ብዬ ጠይቃለሁ። እሱ ላጠፋው ጥፋቶች ሁሉ ይቅርታ ጠይቃለሁ። ትንሱን ደግሞ ወደ እኔ እንድትመጣ ማታ ተደውሎላታል፣ ተነግሯታል። ትመጣለች ብዬ አስባለሁ። እኔ ጋር ብትመጣ ትንሽ አርፋ መሄድ ትችላለች። ካልሆነ ግን የአላዛር አባት ሄዳለሁ እያለ ነው። እንግዲህ የሆነውን አብረን እናያለን። ቤተሰብ በጣም ወዳችኋለሁ። ሰላሙን እንዴ